በስማወድ መንፈስ ቅዱስ አህዱ አምላክ ተረፈ ባሮክ ምዕራፍ አንድ ኤርምያስን ጳስኮርን እንዲህ አለው፣ እናንተስ በዘመናችሁ ሁሉ ከአባቶቻችሁና ከእናንተ በኋላ ከሚመጡ ልጆቻችሁ ጋር ጽድቅን ተቃርኗት አላችሁ። እነርሱ እስከ የልቅ እጅግ የተናቀች ኃጢአትን ሰሩ። እነርሱም ዋጋ የማይገኝለትን ይሸጡታል። ሕማማትን የሚያስወግደውን እንዲታመም ያደርጉታል። ኃጢአትን የሚያስተሰሪውንም ይፈርዱበታል። የእስራኤል ልጆች የተስማሙበትን የክቡሩን ዋጋ ሠላሳ ብር ይቀበላሉ ያንን ብር ለሸክላ ሠሪ ቦታ ዋጋ አድርገው ይሰጡታል። እግዚአብሔርም እንዳዘዘኝ እንዲሁ እናገራለሁ። ስለዚህ ንጹሕ ደምን ፈርዶ አፍሰዋልና ፍርድና ጥፋት በእነርሱ ላይ ከእነርሱም በኋላ በልጆቻቸው ላይ ይወርድባቸዋል። ወደ ባቢሎን በተማረኩ ጊዜ ስውር ያልሆነ ባሮክ ከተናገረው ነገር የቀረ ነው። እንዲህም ሆነ የከለዳውያን ንጉሥ የእስራኤልን ልጆች በማድረካቸው ጊዜ እግዚአብሔር ኤርምያስን ተናገረው እንዲህም አለው ወዳጅ ኤርምያስ ሆይ ከዚች ከተማ ውጣ፣ ከሚኖሩባት ሰዎች ኃጢአት ብዛት የተነሳ አጥፋታለሁና እናንተና ባሮክ ቁሙ። ልመና በከተማይቱ መካከል እንደ እንደጽኑ ምሰሶ በዙሪያዋም እንዳድማስ ቅጥር ነውና፣ አሁንም የከለዳውያን ሰራዊት ሳይመጣና ሀገሪቱን ሳይከባት ተነስታችሁ ሂዱ ውጡም። ኤርምያስም እንዲህ ሲል ተናገርን ጌታዬ ሆይ ለምን አለው በፊት ይናገር ዘንድ ባሪያህን ዘዘው። እግዚአብሔርም ወዳጅ ኤርምያስ ሆይ ተናገር አለው። ኤርምያስም እንዲህ ሲል ተናገረ፣ ሁሉን የምትገዛ አቤቱ ንጉሡ ከሰራዊቱ ጋር ይታበይና በአምላክ ከተማ በረታሁባት ይል ዘንድ የመረጥካትን ይችን ከተማ በከለዳውያን እጅ አሳልፋ ተሰጣለህን? አቤቱ ይህ አይሁን። ከወደድክም በእጅህ አጥፋት። እግዚአብሔር ኤርምያስን አለው፣ በሚኖሩባት ሰዎች ኃጢአት አጠፋት አለውና አንተ ወዳጄ ስለሆን ባሮክ እናንተ ተነስታችሁ ውጡ እኔ አስቀድሜ በሮቿን ካልከፈትሁ ንጉሱና ሰራዊቱ ወደ ሀገሪቱ መግባት አይቻላቸውም። አሁንም ተነስተው ወደ ባሮክ ሂድ፣ ይህንም ነገር ሁሉ ንገረው። ከሌሊቱ ስድስት ሰዓት በሆነ ጊዜ ተነስታችሁ ወደ ከተማዪቱ ቅጥርኑ እኔ ያሳያችኋለሁ። እኔም አስቀድሜ ከተማዪቱን ካላጠፋኋት ወደ እርሷ መግባት አይችሉም። ጌታም ይህን ተናግሮ ከኤርምያስ ዘንድ ሄደ። ያን ጊዜም ኤርምያስ ልብሱን ቀደደ፣ በራሱም ላይ ትቢያ ነሰነሰ። ወደ ቤተ መቅደስም ገባ። ባሮክም ኤርምያስን በራሱ ላይ ትቢያ ነስንሶ ልብሶቹንም ቀዶ ባየው ጊዜ አባቴ ኤርምያስ ሆይ ምን ሆን? ከሕዝቡስ ምን ኃጢአት ሰሩ? ብሎ ቃሉን አሰምቶ ጮኸ። በራሱም ትቢያ ይነሰንስ ነበርና፣ ሕዝቡ በሳቱ ጊዜ ኤርምያስ ያዝን ነበርና፣ በራሱም ትቢያ ይነሰንስ ነበርና፣ የሕዝቡን በደላቸው እስኪሰረይላቸው ድረስ ለሕዝቡ ይጸልይላቸው ነበርና። ባሮክም አባቴ ኤርምያስ ሆይ ምን ሆንክ ብሎ ጠየቀው። ኤርምያስም እንዲህ አለው ልቡናችንን እንቅደድ እንጂ ልብሶቻችንን እንዳንቀድ ተጠበቅ አለው። ከዛሬ ጀምሮ እነዚህን ወገኖች ቅር አይሏቸውምና እንባን እስክንመላቸው ድረስ በሚገባና ለቅሶ ዘንድ ወደ ጉድጓዶች ውሃን እንጨምር አለው። ባሮክም አባቴ ኤርምያስ ሆይ ምንሆን ካለ ኤርምያስም አምላክ ከተማዋን በከላውዲዮን ንጉስ እጅ አሳልፎ ይሰጣታልና ሕዝቡንም በክፉ ነገር ይማርካቸዋልና አለው። ባሮክም ይህን ሁሉ ነገር ሰምቶ ልብሶቹን ቀደደና አባቴ ኤርምያስ ሆይ ምላኩብህ አለው። ኤርምያስም ነገሩን በእውነት ታውቅ ዘንድ ከሌሊቱ እስከ ስድስት ሰዓት ድረስ ከኔ ጋር ቆይ አለው። በቤተ መቅደስም እያለቀሱ ተቀመጡ። ከሌሊቱም ስድስት ሰዓት በሆነ ጊዜ እግዚአብሔር ኤርምያስን ይወጣ ዘንድ ነገረው። ከባሮክም ጋር ወጣ። ወደ ቅጽሩም ደረሱ። እየጸለዩም ተቀመጡ። የመለከት ድምፅም ተሰማ። መላእክትም ከሰማያት መጡ። በእጃቸውም የሳት መብራት ይዘው በቅጥሩ አቆመው ነበር። ተረፈ ባሮክ ምዕራፍ ሁለት ያን ጊዜም ኤርምያስ እና ባሮክ የዚህ ነገር ምልክት በእውነት እንደተገኘ ዛሬ አወቅን ብለው አለቀሱ። ኤርምያስም እግዚአብሔርን አንዲት ነገር እስክለምነው ድረስ ከተማዋን ሁሉ እንዳታጠፋ እለምናችኋለሁ ብሎ መላይክትን ማለዳቸው። ጌታም ከወዳጅ ከኤርሚያስ ጋር እስክነጋገር ድረስ ከተማየቱን አታጥፎ ብሎ ለመላይክት ነገራቸው። ኤርሜያስም ያን ጊዜ ጌታ ሆይ ለምንሃለው፣ ከአንተ ጋር እናገር ዘንድ ዘዘኝ ብሎ ተናገረ። ጌታም ወዳጅ ኤርሚያስ ሆይ የምትወደውን ተናገር አለው። ኤርሚያስም እንዲህ አለው፣ አቤቱ ጌታዬ ችን ከተማ እጅ አሳልፈ እንደምትሰጣት የባቢሎንም ሕዝብ እንደሚይዟት እንሆ ዛሬ አወቁ ተሰውረን ስለምናገለግልባቸው ንዋያተ ቅድሳት ምን አድርግ ዘንድ ትወዳለህ? በላያቸውስ ምን አድርግ ዘንድ ትወዳለህ? ጌታም አለው እነርሱን ወስደህ ለምድር አደራ ስጣት። አንቺ ምድር፣ በውሆች ላይ የፈጠረሽ በሰባቱ ማኅተም ያተመሽ የፈጣሪሽ የእግዚአብሔርን ቃል ሰምተሽ ጌጥሽን ተቀበይ፣ ተወዳጁም እስኪመጣ ድረስ ገንዘብሽን ጠብቂ በላት። ኤርምያስም እንዲህ ሲል ተናገረ ጌታ ሆይ እለምንሃለሁ ሕዝቡን ብዙ ዘመን ለጠበቃቸው እኔን ባሪያ ኤርምያስንም ከሀገሩ ሰብ ሁሉ ይልቅ ለጠበቀኝ ለኢትዮጵያዊው ለአቤሜሌክ የማደርገውን ግለጥልኝ። እርሱ ከረግረግ ጉድጓድ አወጣኝ፣ እንዳያዘን የከተማዋን ጥፋት ያይ ዘንድ አልወድለትም። ጌታም ለኤርምያስ እንዲህ አለው፣ ወደ አግሪጳስ ወይን ቦታ በዚህ ተራራው ጎዳና አቤሜሌክን ላከው። ሕዝቡን ወደ ሀገራቸው እስከመልሳቸው ድረስ እኔ እሰውረዋለሁ። አንተም ኤርምያስ ወደ ባቢሎን ሀገር እስክትደርስ ድረስ ከህዝቡ ጋር ወደ ግብፅ ሂድ፣ ወደ ሀገራቸውም እስክመልሳቸው ድረስ ስታስተምራቸው ኑር። ባሮክን ግን በዚያ በኢየሩሳሌም ተወው። ጌታ ይህን ሁሉ ነገር ለኤርምያስ ነግሮት ከኤርምያስ ዘንድ ወደ ሰማይ አልፎ ወጣም። ባሮክና ኤርምያስም ወደ ቤተ መቅደስ ገቡ። የሚያገለግሉበትንም ዕቃ ሁሉ ጌታ እንዳዘዛቸው ለምድር ሰጧት። ምድርም ያን ጊዜ ተቀብለ አጠችው። ሁለቱም ሁሉ ተቀምጦ አለቀሱ። በማግስቱም በነጋ ጊዜ ኤርምያስ አቤሜሌክን ሙዳዩን ይዘህ ወደ አግሪጳሴ ወይን ቦታ በተራራው ጎዳና ሂድ። የእግዚአብሔር ረድት ጌትነቱም በአንተ ራስ አድሯልና ለታመሙ ወገኖች ጥቂት በለስን አምጣ ብሎ ላከው። እርሱም እንዳዘዘው ሄደ። በማግስቱም በነጋ ጊዜ የከለዳውያን ሰራዊት ከተማይቱን ከበቧት። ታላቁን መልአክ መለከቱን ነፋ። እርሱም የከለዳውያን ሰራዊት ግቡ፣ እነሆ በሮቹ ይከፈትላችኋል አለ። ያን ጊዜም ንጉሡ ከሰራዊቱ ጋር ገብቶ ሕዝቡን ሁሉ ማረከም ያን ጊዜም ኤርምያስ የቤተ መቅደሱን መክፈቻ ይዞ ከከተማ ወደ ውጭ ወጣ። ይህንም መክፈቻ ፀሐይ የእግዚአብሔርን ቤት መክፈቻ ተቀበል ብሎ በፀሐይ ፊት ጣለው። ኃጢአታችንን እኛ እየተከማከብና ስለተገኘን ከተወለድን ጀምሮ እርሱን ለመጠበቅ አይገባንምና እግዚአብሔር የእርሱን ነገር እስከሚነግርህ እስከ ብዙ ዘመን ድረስ ጠብቀው አለው። ኤርምያስም ለወገኖቹ ሲያለቅስ እያዳፏ አወጡት። ከሕዝቡም ጋር እስከ ባቢሎን ድረስ ወሰዱት ባሮክን አመድ ዘግኖ በራሱ ላይ ነሰነሰ። ተቀምጦም አለቀሰ። ይህንም ሙሾ አሞሸ እንዲህም አለ። ስለተወደደ ስለ ሕዝቡ ኃጢአት ነው እንጂ ኢየሩሳሌም ስለምን ጠፋች? አጣን እንዳይታበዩ የአምላክንም ከተማ በኃይላችን መያዝ ተቻለን እንዳይሉ በሕዝቡ ኃጢአትና በእኛ ኃጢአት በጠላቶቹ እጅ ወደቀች እንጂ በእነርሱ ኃይል አይደለም። በእኛ ኃጢአት ለእናንተ ተሰጠቻችሁ እንጂ ይችን ከተማ መያዝ የተቻላችሁ በእናንተ ጽናት አይደለም። አምላካችንም ያዝንልናል፣ ወደ ሀገራችንም ይመልሰናል። ለእናንተ ግን ድህነት የላችሁም። ከዚህ ዓለም ተለይተው ሄደዋልና የዚችንም ከተማ ጥፋት አላዩምና አባቶቻችን አብርሃምና ይስሐቅ ያዕቆብን ብፁዓን ናቸው። ይህንም ከተናገረ በኋላ እያለቀሰ ወጣ። ኢየሩሳሌም ሆይ ስላንቺ ሐዘንን አዝናለሁ አለ። ከከተማውም ወጥቶ በመቃብር ቤት አደረ። መላእክትም እየመጡ ሁሉን ይነግሩት ነበር። ተረፈ ባሮክ ምዕራፍ ሶስት ። አቤሜሌክም ኤርምያስ ከላከው ቦታ በቀትር ጊዜ በለሱን አመጣ። ጽፍቅ ያለች ዱርንም አገኘ። ጥቂትም ያርፍ ዘንድ በጥላዋ ስር ተቀመጠ። በለስ ያለባትንም ሙዳይ ተንተርሶ ስድሳ ስድስት ዓመት ተኛ። ከመኝተውም አልነቃም። ከዚያም ዘመን በኋላ ከመኝተው ነቅቶ ተነሳ። ገና ራሴን ይከብደኛልና እንቅልፌንም አልጨረስኩምና ዳግመኛ ጥቂት ልተኛ አለ። ያንም የበለሱን ሙዳይ የከፈተ በለሶችም አዲስ ሆነው ወተታቸውም ሲፈስ አገኘ። ራሱንም ከብዶት ነበርና እንቅልፉንም አልጨረሰምና የተኛ ዞን ወደደ። እንዲህም አለ፣ ተመልሼ እንዳልተኛ እንዳልዘገይም እፈራለሁ። አባቴ ኤርምያስ ተግቶ በጠዋት ልኮኛልና እንዳይቆጣኝ እፈራለሁ። ሙቀት ሆኗልና በሁሉም የሚተውበት ጊዜ የለምና አሁን ተነስቼ እሄዳለሁ። ተነስቶም የበለሱን ሙዳይ ይዞ ወደ ኢየሩሳሌም ከተማ ገባ። ከተማውንም ቤቱንም አላወቀም። ጽኑ ድንጋጤ የመጡበታልና አቤቱ አንተ የተመሰገንህ ነህ አለ። እንዲህም አለ፣ ይቺ ከተማ ኢየሩሳሌም አይደለችምን? በተራራው ጎዳና መጥቻለሁና ራሴንም ከብዶኛልና እንቅልፌንም አልጨረስኩምና አይምሮዬን ዘንግቼ ምናልባት ተሰጥቶኝ ይሆን ከተማዪቱ ባየድ እንደሆነች ብኝ በኤርምያስ ዘንድ ይህን ነገር እንዴት እናገራለው? ኢየሩሳሌምም እንደሆነች በከተማው ያለውን ምልክት ሁሉ ፈለገ። ዳግመኛም ወደ ከተማ ተመለሰ። የሚያውቀውም እንዳለ ፈለገ፣ ነገር ግን አላገኘም። ታላቅ ድንጋጤ በእኔ መጥቶብኛልና ቤቱ አንተ የተመሰገንህ ነህ አለ። ሁለተኛም ከከተማ ርቆ ወጣ፣ እያዘነም ተቀመጠ። ሲሄድም አያውቅም ነበር። የበለሱንም ውዳ ያኖረ ይህን ድንቁርና እግዚአብሔር ከኔ እስኪያረቅልኝ ድረስ በዚህ ይቀመጣለሁ አለ። ከዚህ በኋላ ተቀምጦ ሳለ አንድ ሽማግሌ ሰው ከምድረ በዳ ሲመለስ አየ። አቤሜሌክም እንዲህ አለ፣ አንተ ሽማግሌ፣ ይቺ ከተማ ማናት ብዬ ጠይቀሃለሁ። ያም ሽማግሌ ኢየሩሳሌም ናት አለው። ያገኘው ሰው የለምና የእግዚአብሔር ካህን ኤርምያስ ወዴት አለ? ሌዋዊው ባሮክና የከተማው ሕዝብ ሁሉ ወዴት አሉ አለው። ሽማግሌውም እንዲህ አለው፣ አንተ ከዚህ ከተማ አይደለህምን ይህን ያህል ዘመን ኖረህ የእርሱን ነገር ተጠይቅ ዘንድ ኤርምያስን ዛሬ ማን አሰበው? ተማርኮ በባቢሎን ንጉሥ በናቡከደነጾር እጅ ተሰጥቷልና እስራኤልን የሚያስተምር ዘንድ ወደ ባቢሎን ሄዷልና ኤርምያስስ ከሕዝቡ ጋር በባቢሎን አለ። አቤሜሌክም ያን ጊዜ ከዚያ ከሽማግሌው ይህን ቃል ሰማ። አቤሜሌክም እንዲህ አለው፣ ሰውን ይልቁንም ሽማግሌውን ሰው ሊንቁት አይገባም እንጂ አንተ ሽማግሌ ሰው ባትሆን በሰደብሁ ነበር በአንተም በዘበትሁብህ ነበር። ያም ባይሆን አይምሮውን ያጣ ሽማግሌ ብዬ በሰደብኩ ነበር። ሕዝቡ ተማርከው ወደ ባቢሎን ሄዱ ስለምትለወስ ነገር የሰማይ ሻሻቴ እንኳን በእነርሱ ላይ ቢወርድ ወደ ባቢሎን ተማርከው የሄዱ ዘንድ ጊዜው አይደለም። አንተ ግን ተማርከው ወደ ባቢሎን ሄዱ ትላለህ። በሕዝቡ ዘንድ ላሉ ለበሽተኞችን ሰት ዘንድ አባቴ ኤርምያስ እኔን እንደላከኝ ጥቂት በለስላመጣ ወደ አግሪጳስ ወይን ቦታ ሄድኩ። ሄጄም ከዚያ ደረስኩ። ያዘዘኝንም ይዤ ተመለስኩ። ሲሄድም አንዲት ዛፍ አገኘሁ። የቀትር ጊዜ ነበርና በበታቿ አርፍ ዘንድ ተቀመጥኩ። ከዚያም የበለሱን ሙዳይ ተንተርሼ ተኛሁ። ከእንቅልፌም በነቃሁ ጊዜ እየዘገየሁ መሰለኝ። የበለሱንም ሙዳይ ከፍቼ አየሁ። መርጬ እንደለቀምኳቸው ወተቱ ሲፈስ አገኘሁት። እነሆ አንተ ሕዝቡ ተማርከው ወደ ባቢሎን ሄዱ ትላለህ። እነሆ በለሱ እንዳልጠወለገ ብሎ የበለሱን ሙዳይ ከፍቶ አሳየው። ሽማግሌውን በለሱ አዲስ እንደሆነ ወተቱም እንደሚፈስ አየ። ያን ጊዜም ሽማግሌው አደነቀ። አቤሜሌክንም እንዲህ አለው። ልጄ አንተ ደግ ሰው ነህ። ፈጣሪህ የዝችን ከተማ ጥፋት ሊያሳይህ አልወደደምና አምላክ ለአንተ መረጋጋትን አምጥቶ አድንሃል። እነሆ ሕዝቡ ወደ ባቢሎን ተማርከው ከሄዱ ዛሬ ስድሳ ስድስት ዓመት ሆነ። ልጄ ፈጽመ ልታወቅ እስከወደድክ ዘሮቿ እንደ በቀሉ ወደ እርሻዎች ፈጽመ ተመልከት። የበለስም ጊዜው አይደለም። ያን ጊዜ አቤሜሌክ የዚህ ሁሉ ጊዜው እንዳልሆነ አወቀ። ቃሉንም አሰምቶ የሰማይና የምድር አምላክ፣ በሀገሩ ሁሉ ያሉ የጻድቃን ነፍሳት ረፍታቸው የሆን ጌታዬና አምላኬ ሆይ አመሰግናለሁ አለ። ሽማግሌውንም ይህ ወር ምንድን ነው አለው። እርሱም የኔሳን ወር አስራ ሁለተኛው ቀን ይኸው የሚያዝያ ነው አለው። ከዚህም በኋላ በሜሌክ ለዚህ ሽማግሌ ከበለሶቹ ሰጠው። እርሱም አምላክ ወደ ሰማያዊት ሀገር ወደ ኢየሩሳሌም ይምራህ አለው። ተረፈ ባሮክ ምዕራፍ አራት አቤሜሌክም ተነስቶ ከከተማ ወደ ውጭ ከወጣ በኋላ ወደ እግዚአብሔር ጸልየ። እነሆም መልአክ መጥቶ ወደ ባሮክ መራው። በመቃብር ቤትም ተቀምጦ አገኘው። ሰላምታም በተሰጣጡ ጊዜ እርስ በርሳቸው ተላክሰው ተሳሳሙ። በሙዳዩም ውስጥ በለሱን አይቶ አይኖቹን ወደ ሰማይ አቀና እንዲህም ብሎ ጸልየ ለወዳጆቹ ለጻድቃን ዋጋቸውን የሚሰጣቸው አምላክ ገናና ነው። ነፍሴ ሆይ ተዘጋጅ፣ ለቅዱስ ማደሪያሽ ለስጋ ይህን እየነገርሽ ደስ ይበልሽ። ልቅሶሽም ወደ ደስታ ይመለስልሻል። ከዚያም በኋላ የታመነው ይመጣል፣ ወደ ሬሳሽም ይመልስሻል። ድንግል ወደሆነ ወደ ሃይማኖትሽም ተመልከች። እንደምነ እንደምትነሽም ወደ እነዚህ በለሶች ተመልከች። ከተለቀሙ ስድሳ ስድስት ዓመት ነው። አልራቁም፣ አልተለሙ፣ አልተሉምም ነገር ግን አልደረቁም አልተሉምም። ነገር ግን ሞተታቸው እስከዛሬ ገና ይፈሳል። ኃጢአት የለብሽምና የበለሱን ሙዳይ ከጠበቀ ከእውነተኛው መልአክም ዘንድ የታዘዝሽውን ትእዛዝ ጠብቀሻልና ስጋዬ በአንቺ እንዲህ ይደረጋል። እርሱም ዳግመኛ በኃይሉ ይጠብቅሻል። ባሮክም እንዲህ ብሎ ከጸለየ በኋላ አቤሜሌክ መለሰ። እኔን የሰወረ እግዚአብሔር ለኤርምያስ ወደ ባቢሎን የምንጽፋቸውን ቃሎች ይገልጥልን ዘንድ ዳግመኛ ተነስተ ጸልይ አለው። ባሮክም ጸለየ፣ እንዲህም አለ ሀያል አምላክ፣ ብርሃንም ካፍ የሚወጣ ጌታ ሆይ እለምን ዘንድ እወዳለሁ፣ ለቸርነትህም እገዛለሁ። ስምህን ገናና ነው፣ እርሱንም መርምሮ ማወቅ የሚቻለው የለም። በልቡናዬ ፈቃድህን ለማድረግ በደግነት የታወቅ ከሆን ዘንድ ለአገልጋይህ ለኤርምያስም ወደ ባቢሎን ጽፌ እልክ ዘንድ የኔን የባሪያህን ልመና ስማ። ይህንም ሲጸልይ መልአኩ መጥቶ ለባሮክ እንዲህ አለው። ብሩ ነገርን የምትመክር ባሮክ ሆይ አንተ ወደ ኤርምያስ ትልክ ዘንድ ማንን እልካለሁ ብለህ አታስብ። ነገ ፀሐይ ሲወጣ ንስር ወደ አንተ ይመጣል። ወደ ኤርምያስም የምትልከውን ነገር አንተ መርምር፣ በመጽሐፍም ጻፍ። የእስራኤልን ልጆች እንዲህ በላቸው፦ በእናንተ ዘንድ እንግዳ ሰው ቢኖር እስከ አስራ አምስት ቀን ድረስ ከእናንተ ይለይ። ከዚህም በኋላ ወደ ሀገራችሁ አገባችኋለሁ ይላል እግዚአብሔር። እስከ አስራ አምስት ቀንም ድረስ ከባቢሎን ያልተለየ ሰው ቢኖር ኤርምያስ ወደ ከተማ ገብቶ ባቢሎን ያሉ እስራኤልን ይዝለፋቸው ይላል እግዚአብሔር። ይህንም ከተናገረ በኋላ መልአኩ ከባሮክ ዘንድ ሄደ። ባሮክም እስከ አደባባዩ ድረስ ሸኘው፣ ወረቀትና ጥቁር ቀለምም አመጣ። የእግዚአብሔር አገልጋዩ ባሮክ እንዲህ ብሎ ደብዳቤ ጻፈ። ስለ ስድባችንና ስለ ጥፋታችን ያዘንን ሆነን እንወጣ ዘንድ ፈጣሪያችን አልተወንምና ወደ ባቢሎን ለተማረከው ለኤርምያስ ደስታና ሐሴት ይሆን። ስለዚህ ነገር ጌታችን ንባችንን አይቶ አዘነለን። አስቀድሞ ለአባቶቻችን ለአብርሃምና፣ ለይስሐቅ ለያይቆብ ያጸናውን ቃል ኪዳን አሰበ። መላኩንም ወደ እኔ ልኮ ወደ አንተ የላኩብህን ነገሮች ነገረኝ። ከግብጽ ምድርና ከእሳት ቤቶች አወጣን። የእስራኤል አምላክ እግዚአብሔር ያደረጋቸው ነገሮች እኒህ ናቸው። ልቡናችሁን ከፍ ከፍ አደረጋችሁ፣ በፊቱም አንገታችሁን አደነደናችሁ እንጂ ሕጉን ሁሉ አልጠበቃችሁምና፣ እግዚአብሔር ከወዳጄ ከኤርምያ ሳፍ ቃሌን አልሰማችሁም ብሏልና ለባቢሎን አገዛዝ አሳልፎ ሰጣችሁ። ቃሌን የሰሙ ሰዎችን ግን ከባቢሎን አወጣቸዋለሁ። ከባቢሎንም ወጥተው በኢየሩሳሌም እንግዳ አይሆኑም። መንገዳቸውንም ልታወቅባቸው ብትወድ በዮርዳኖስ ውሃ ፈትናቸው። የዚህን ደብዳቤ ምልክት ያልሰማ ሰው ግን የበለጠ ምልክት ማየትም አለ። ባሮክም እንዲህ ጽፎ ከመቃብር ቤት ወጣ ንስሩም ሃይማኖትን የምታስተምር ባሮክ ሆይ ቸር አለህን አለው ባሮክም ከሰማይ አይዋፍ ሁሉ የተመረጥክንህና እና በአይኖችን ብርሃን የታወቅንህና እና ትናገራለህ አሁንም በዚህ ምን ልታደርግ መጣህ ንገረኝ አለው ንስሩም የወደድከውን ልትልከኝ ወደዚህ መጣሁ አለው ባሮክም እነዚህን ነገሮች ለኤርምያስ ወደ ባቢሎን ማድረስ ትችላለህን አለው ንስሩም ስለዚህ ተላክሁ አለው ባሮክም ደብዳቤውን ያዘ። ከዚያ አቤሜሌክ ከሰጠው ከበለሱ ሙዳይም አስራ አምስቱን በለስ አምጥቶ በንስሩ አንገት አሰረ። የአዕዋፍ ሁሉ ንጉሳቸው ንስር ሆይ በሰላምና በደህና ሂደ፣ ወሬያቸውን አምጣልን እልሃለሁ አለው። ኖህ የላከውን ዳግመኛም ወደ እርሱ መመለስን እንቢ ያለውን ቁራ አትምሰለው። ነገር ግን ለኖህ ቃሏን ሶስት ጊዜ የመለሰች ርግብን ምሰላት። እንደዚሁም ሁሉ ላንተ በጎ ነገር ይሆን ዘንድ እኒህን ያማሩ ነገሮች ለኤርምያስና ከእርሱ ጋር ላሉ እስራኤል ውሰድ። አምላክ ለመረጣቸው ወገኖች ይህን ደስታ ንገራቸው። አይዋፍም ሁሉ ቢከቡ ይገድሉህም ዘንድ ወደው የዘርቅ ጠላቶች ሁሉ ቢከቡ፣ ስለ እውነት ቀድማቸው ሂድ። ጌታም ኃይለን ይሰጠሃል። የተወረወረ ፍላጻ ቀንቶ እንዲሄድ አንተም በፈጣሪ ኃይል ቀንተክ ሂድ እንጂ ወደ ቀኝም ወደ ግራም አትበል አለው። ተረፈ ባሮክ ምዕራፍ አምስት ባሮክም ይህን ከተናገረ በኋላ ንስሩ ደብዳቤውን ይዞ በረረ። ወደ ባቢሎንም ሄዶ በምድረ በዳ ባለው ቦታ ከከተማ ውጭ ባለ ዛፍ ላይ አረፈ። ኤርምያስ እስኪያልፍ ድረስ ሌሎችም ወገኖች እስኪያልፉ ድረስ በዚያው ቆየ። ኤርምያስም ናቡከደነ ጾርን ከወገኖች የሞተውን የሚቀብርበት ቦታ ስጠ ብሎ ለምኗልና እርሱም ሰጥቶታልና ህዝቡ የሞተውን ሰው ሊቀብሩ በዚያ በኩል አለፉ ለሞተውም ሰው እያለቀሱ ሲሄዱ ከንስሩ ፊት ደረሱ። ንስሩም በዚያ ቦታ ሆኖ በታላቅ ቃል አሰምቶ ጮኸ። አምላክ የመረጠህ ኤርምያስ ሆይ ለአንተ ነግርህ አለው። ሄደህ ሕዝቡን ሁሉ ሰብስባቸው እኔ ያመጣሁትን መልካሚ ምሥራች እስኪሰሙ ድረስ ወደዚህ ምጡ አለው። ኤርምያስም ይህን ሰምቶ እግዚአብሔርን አመሰገነው። ያን ጊዜም ሕዝቡን ሁሉ ሚስቶቻቸውንም፣ ልጆቻቸውንም ሰበሰበ። እነርሱም ንስሩ ወዳለበት ደረሱ። ንስሩም ሬሳው ወዳለበት ወርዶ ረገጠው። ሙቱም ተነሳ። ይህን ያደረገ ስለተደረገላቸው ታምራት ህዝቡ ሁሉ ያምኑና ያደንቁ ዘንድ ነው። እነርሱም ከሙሴ ጋር በምድረ በዳ ሳሉ ለአባቶቻችን የታያቸው አምላካችን እነሆ ይህ ነው። ዛሬም በታላቅ ንስር አምሳል ለእኛ የታየን እርሱ ነው አሉ። ንስሩም ኤርምያስን እንዲህ አለው። መጥተህ ይህን ደብዳቤ ከፍተህ ለህዝቡ አንብበላቸው። እርሱም ለህዝቡ አነበበላቸው። ህዝቡም በሰሙ ጊዜ ሁሉም አንድ ሆነው አለቀሱም። በራሳቸውም ላይ አመድ ነሰነሱ። ኤርምያስንም ወደ ሀገራችን እንገባ ዘንድ ምን እናድርግ ንገረን አሉት። ኤርምያስም ተነስቶ በደብዳቤ የሰማችሁትን ሁሉ እንደዚሁ አድርጉ፣ ወደ ሀገራችሁም ይመልሳችኋል አላቸው። ኤርምያስም ለባሮክ እንዲህ ብሎ ደብዳቤ ጻፈ። ልጄ፣ ወዳጄ፣ በኃጢአተኛ ንጉሥ ትእዛዝ እስክንወጣ ድረስ ይቅር ይለን ዘንድ ወደ ጎዳናችን የሚመራን ዘንድ ለአምላካችን እየተገዛ ስለእኛ መጸለይን ቸል አትበል። አንተ ግን ወደ ባቢሎን ተማርከው ከመጡ ወገኖች ጋር ልትመጣ ባልተወህ በአምላክ ፊት ባለሟልነትን አገኘህ። አንድ ልጅ እንዳለው አባት ልጁ የሚፈረድበት ዘንድ እንደተሰጠ የሚያረጋጉት በአባቱ ዘንድ ያሉት ሰዎችም አባቱ በሀዘን ሊ ሲጎሰቁር እንዳያዩት ፊታቸውን እንደሚሸፍኑ እንደዚሁ አምላክህ አንተን ይቅር አለህ። እኛም ወደዚህ ሀገር ከደረስን ጀምሮ እስከዛሬ ከሀዘን አላረፍንምና የሕዝቡን መከራ እንዳታይ ወደ ባቢሎን ትመጣ ዘንድ አልተወህም። ወደዚህ ሀገር ከመጣን ጀምሮ ለስድሳ ስድስት ዓመታት ከሐዘን አላረፍንም። ወደ ንጉሱ ወደ ናቡከደነጾርም አንጋጠው ያለቀሱ አቤቱ የሶሮት አምላኮ ይቅርበለን የሚሉ ከህዝቡ አገኘን። እኒያዘኑ ሰዎች ሌላውን አምላክ ሲጠሩ ይቅርበለንም ሲሉ ይህን ነገር በሰማሁ ጊዜ አዝኛ አለቀስኩ። ዳግመኛ ምኔ ሳንማረክ በኢየሩሳሌም ያደረግነውን ባል አሰብኩ። ይህንም አስቤ እየተጨነቀውና እያለቀሱ ወደ ቤቴ እመለስ ነበር። አሁንም ከፋርስ አገር እንዲወጡ ቃሌን ይሰሙ ዘንድ ካፌ ወጣውንም ነገር ይቀበሉ ዘንድ ስለ ወገኖቻችን አቤሜሌክና አንተ ባላችሁበት ቦታ ፈጣሪያችንን ለምኑ። አሁንም በኖርንበት ዘመን ሁሉ ፈጣሪያችሁ በጽዮን ከሚመሰገንበት ምስጋና ወገን አዲስ ምስጋና ንገሩን ብለው ያዙን ብዬ ነግር አለው። እኛም በባዕድ ሀገር ሳለን እንደምን እንዘምርላችኋለን አልናቸው። ኤርምያስም እንደዚሁ አድርጎ ጽፎ ደብዳቤውን በንስሩ አንገት አስሮ በሰላም ሂድ ጌታማንተን ይጎብኚህ አለው። ንስሩም ደብዳቤውን ይዞ በሮ ሄደ። ደብዳቤውንም ወደ ባሮክ አደረሰ። ባሮክም ደብዳቤውን ከፍቶ አነበበው። የሕዝቡንም ሐዘን እና መከራ በሰማ ጊዜ አለቀሰ። ኤርምያስ ግን ያንበለስ ተቀብሎ በሕዝቡ ዘንድ ላሉ በሽተኞች ሰጣቸው። የባቢሎንንም አሕዛብ ርኵሰት እንዳይሰሩ እያስተማራቸው ተቀመጠ። እግዚአብሔርም ሕዝቡን ከባቢሎን የሚያወጣበት ቀን በደረሰ ጊዜ ጌታ ኤርምያስን እንዲህ አለው፣ አንተ ተነስ፣ ወገኖችም ይነሱ፣ ወደ ዮርዳኖስምኑ ለህዝቡም የባቢሎንን ህዝብ ሥራ ይተው ዘንድ ጌታ ይወዳል በላቸው። ከእናንተ ሴቶችን ያገባ ወንድን፣ ወንዶችን ያገቡ ሴቶችንም ፈት ናቸው። ቃልህን የሰሙ ሰዎችን ወደ ኢየሩሳሌም መልሳቸው። ያልሰሙን ሰዎች ግን ወደ እርሷ ይገቡ ዘንድ አትተዋቸው። ኤርምያስም እንዲሁ ይህን ሁሉ አነበበላቸው። ሊፈትናቸውም ወደ ዮርዳኖስ አመጣቸው። ጌታም ያላቸውን ይህን ነገር ሲነግራቸው ያገቡ ሰዎች ተለያዩ፣ ሊፋቱም አልወደዱም፣ ኤርምያስንም አልሰሙትም። ሚስቶቻችንን ለዘላለሙ አንተውም ከእኛ ጋር ወደ ሀገራችን እንወስዳቸዋለን ያሉ ሰዎችም ነበሩ። ከዮርዳኖስም ተሻግረው ወደ ኢየሩሳሌም ደረሱ። ኤርሚያስና ባሮክ አቢሜሌክም ከባቢሎን ሴት ያገባ ሰው ሁሉ ወደ ሀገራችን አይገባም ብለው ተነሱ። ሚስት ያገቡ ሰዎችም ባልንጀሮቻቸውን ተነሱ፣ ወደ ባቢሎን እንመለስ አሏቸው። ወደ ባቢሎንም ተመልሰው ሄዱ። የባቢሎንም ሰዎች ባዩቸው ጊዜ ሊቀበሏቸው ወጡ። እናንተ አስቀድማችሁ እኛ እንጠልታችሁናልና ከእኛ ተሰውራችሁ ወጣችሁ ብለው ወደ ባቢሎን ይገቡ ዘንድ አልተዋቸውም ከእኛ ተሰውራችሁ ስለወጣችሁ እናንተንና ሴቶች ልጆቻችሁን እንዳንቀበላችሁ በአምላካችን ስም ብለናልና፣ ስለዚህ ነገር በደላችሁ ወደ ሀገራችንም አትግቡም አሏቸው። እንደዚያም ያለውን ቃል ሰምተው ወደ ኢየሩሳሌም ተመለሱ። በኢየሩሳሌም አውራጃ ከተማ ቀኑ፣ ያንም ከተማ ሰማርያ አሉት። ኤርምያስም ንስሐ ግቡ፣ እነሆ የጽድቅ መልአክ ይመጣል፣ ለብዙ ዘመንም ወደምትኖርበት ቦታችሁ ይመልሳችኋል ብሎ ወደ እነርሱ ላከ። እነርሱም ደስ ብሏቸው ስለ ሕዝቡ መስዋዕት እየሰዉ ሰባት ቀን ተቀመጡ። ይህም ከተደረገ በኋላ በአስረኛው ቀን ኤርምያስ ብቻውን ወጣ። ኤርምያስም እንዲህ ብሎ ጸለየ። ለሰው በጎ ማዛ የምትሆን አንተ ቅዱስ፣ ቅዱስ፣ ቅዱስ ወደ አንተ እስክደርስ ደርስ ድረስ እውቀትን የምትገልጥልኝ እውነተኛ አዋቂ አንተ ነህ። ስለ ወገኖችህ ስለ እስራኤልም እለምንሃለሁ ስለተወደደው ስለ ሱራፊር ምስጋና በጎ መዓዛ ስላለው ስለ ኪሩቤል ምጣን እለምንሃለው። የጽድቅ ሊቀ መላእክት ሚካኤልም በእውነት አመስጋኝ ነው። የሚያበራልኝ ጻድቃንም እስከ ገቡባቸው ድረስ የጽድቅ በሮችን የሚከፍትልኝ እርሱ ነው። የሁሉ ጌታ አቤቱ እለምንሃለው። ሁሉን የምትገዛ ጌታ አንተ ነህ። የሚታየውንና የማይታየውን ሁሉ ፈጥረህ የጨረስክ የተሰወረው ሁሉ ሳይፈጠርም ተሰውሮ የነበረው ሁሉ ባንተ ዘንድ አለም። ይህንም ጸለየ። ጸሎቱንም ከፈጸመ በኋላ ኤርምያስ ወደ ቤተ መቅደስ ገብቶ ቆመ። ባሮክና አቤሜሌክም ከእርሱ ጋር ነበሩ። ኤርምያስም ነፍሱ ከሥጋው እንደተለየች እንዳንድ ሰው ሆነ። ያን ጊዜም ባሮክና አቤሜሌክ ወድቀው በታላቅ ድምፅ ጮኹ። ወዮልን የአምላክ ካህን አባታችን ኤርምያስ ከእኛ ተለየ አሉ። ሕዝቡም እንዲህ ሰምተው ወደ እርሱ ሮጡ። ኤርምያስንም ወድቆ እንደ ሞተም ሆኖ አገኙትና አለቀሱ። ልብሶቻቸውንም ቀደዱ። በራሳቸውም ላይ ትቢያ ነሰነሱ። መራራ ልቅሶንም አለቀሱ። የሚቀብሩበትንም ካዘጋጁ በኋላ ደህና ነውና ነፍሱም ዳግመኛ ወደ ሥጋው ትመለሳለችና አትገንዙት የሚል ቃል መጣ። ይህንም ቃል በሰሙ ጊዜ ዳግመኛ ነፍሱ ወደ ሥጋው እስክትመለስ ድረስ እየጠበቁት ሶስት ቀን በዙሪያው ተቀመጡ እንጂ አልገነዙትም። በሁሉም መካከል እንዲህ የሚል ቃል ተሰማ። በአንድ ቃል አመስግኑት፣ አምላካችንን አመስግኑት፣ ሁላችሁም የአምላክን ልጅ መሢሑን አመስግኑት የዓለም ሁሉ ብርሃን የአምላክ ልጅ ኢየሱስም ይፈርድባቸዋል። የማይጠፋ ብርሃን የሃይማኖትም ሕይወት ነው። ከዚህ ዘመን በኋላ ወደ ምድር ለመምጣቱ ሦስት መቶ ሠላሳ ሦስት የቀን ሱባኤ ይሆናል። በገነት መካከል ያለ ያልተተከለ የሕይወት ዛፍ ዛፎችን ሁሉ ፍሬ እንዲያፈሩ የደረቁትም ወደ እርሱ እንዲመጡ ያደርጋቸዋል። ፍሬ እንዲያፈሩ እንዲለመለሙና እንዲያድጉም ያደርጋቸዋል። ስሩ ምድርን እንዳልያዘ ተክል ስራቸው እንዳይደርቅ ለሰማያዊ አምላክ ክብርን እንስጥ። ቀይ መልክ ያለው ቀለምም እንደ ባዘቶ ይነጣል። የጣፈጠው ውሃ መራራ ይሆናል፣ መራራውም የጣፈጠ ይሆናል። በልጁም አንድ ቤት ፍሬን ያፈሩ ዘንድ እግዚአብሔር በታላቅ ሐሴትና ደስታም ደሴቶችን ይመርቃቸዋል። እርሱም ራሱ ሰው ሆኖ ወደዚህ ዓለም ይመጣል። እኔ ሰው ሆኖ ያየሁት ከአባቱም ወደዚህ ዓለም የሚላከው ሰው ሆኖም ወደዚህ ዓለም የሚመጣው እርሱ አብሯቸው ይታይ ዘንድ ይገለጥላቸውን ዘንድ አስራ ሁለት ሐዋርያትን እርሱ ይመርጣል፣ ወደ ደብረ ዘይትም ይሄዳል። የተራበችንም ነፍስ ብሎ ያጠግባል። ወደዚህ ዓለም እንደሚመጣ ኤርምያስ የአምላክን ልጅ ነገር እንዲህ ተናገረም። ሕዝቡም ይህን ነገር በሰሙ ጊዜ ኤርምያስ የአምላክን ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ። እንሆን በኢሳይያስ እንዳደረግን በእርሱም እናድርግበት ተነሱ አሉ። እኩሌቶቹ በድንጋይ ወግረን እንግደለው እንጂ አይሆንም አሉ። ባሮክና አቤሜሌክም በዚህች ሞት አትግደሉት ብለው ጮሁላቸው። ባሮክና አቤሜሌክም ስለ ኤርምያስ አዘኑ። ዳግመኛም ያያቸውን የተሰወሩ ምሥጢሮችን ይነግራቸው ዘንድ አልተውትም። ኤርምያስም ያየሁትን ሁሉ እስካስተምራችሁ ድረስ እኔን መግደል አይችሉምና አታልቅሱ አላቸው። አሁንም አንዲት ድንጋይ አምጡልኝ አላቸው። እነርሱም አንዲት ድንጋይ አመጡለት። እርሱም አቆማት። የዘላለም ብርሃን ሆይ ይችን ድንጋይ እንደእኔ ትሆን ዘንድ አድርግልኝ አለ። ያን ጊዜም ድንጋዩ ኤርምያስን በመልክ የሚመስለው ሆነ። ኤርምያስም መሰላቸውና ድንጋዩን በድንጋይ እየደበድቡ ጀመር። ወንጀልንም ጨረሱ። ኤርምያስ ግን ያያቸውን ሚስጥሮች ሁሉ ለባሮክና ለአቤሜሌክ ነገራቸው። ይህንም ነግሯቸው ከጨረሰ በኋላ ምግብናውን ይፈጽም ዘንድ ወደደ። ሄዶም በሕዝቡ መካከል ቆመ። ያን ጊዜም ያ ድንጋይ እናንተ ሰነፎች የእስራኤል ልጆች ኤርምያስን መስያችሁ በድንጋይ ስለምን ትደበድቡኛላችሁ? ኤርምያስ እነሆ በመካከላችሁ ቁሟል ብሎ ጮኸ። ኤርምያስንም ባዩት ጊዜ ብዙ ድንጋይ ይዘው ወደ እርሱ ሮጡ። እርሱ ምስክርነቱን ጨረሰ። ባሮክና አቤሜሌክም መተው ቀበሩት። ያንም ድንጋይ አምጥተው በመቃብሩ አፍ እንደ መዝጊያ አድርገው አኖሩት። የኤርምያስ ረዳቱ እነሆ ይህ ድንጋይ ነው ብሎ በውስጡ ጻፉ። የኤርምያስን የቀረች ነገሩ እነሆ በባሮክ መጽሐፍ ተጽፋለች። ተረፈ ባሮክ ተፈጸመ። ትንቢተ ሕዝቅኤል ይቀጥላል። ረድኤተ እግዚአብሔር አይለየን።